ስነቱ አላሁ ስብሓንሁ ወተዓላ እሱን ፈጥሮት አፍያ ሰጥቶት የተለያዩ ሲሳዎችን እየለገሰው እያለበሰው መጠለያ አድርጎለት ልብስን አድርጎለት እየተንከባከበ እያኖረ ያለውን አምላክ ትቶ ሌላ ከሱ ውጭ ያለን ጉዝ አምላክ ስላመለከ ውለታቢስ ስለሆነ ካፊር ብሎ ተጠራ። አላሁ ስብሓንሁ ወተዓላ ኢብሊስን በዚህ መልኩ ነበር የሰየመው ማለት ነው። ለምን ስለ አላህ ስላደረገልን ነገር ውለታቢስ ስለሆነ ማለት ነው ምንድነው ያሉት እነዚህ ሰዎች ለንኡምነ ብሃ ቁርአን በዚህ በቁርአን በፍጹም አናምንም ወላ ብለዚ በይነ የደይህ ከሱ በፊት በነበረው መጽሐፎችም አናምንም አሉ ዛሬም እያስተጋቡ ያሉት ነገር ይሄ ነው እንኳን በዚህ ቁርአን ለማመን ይቅርና ቁርአኑ እንዳይሰማ እንኳን እድል አይሰጧቸውም። وقالوا لا تسمعوا لهذا القران والغوا فيه ይህን ቁርአን አታዳምጡ ተባባሉ። እሱ በሚቀራበት እና በሚነበብበት ሰዓት ተጫወቱ፣ አላግጡ። ያኔ ነጻ ትወጣላችሁ እንጂ ቁርአኑን ቁጭ ብላችሁ የምታዳምጡ ከሆነ የሱን ትንታኔ የምትረዱ ከሆነ ሁላችሁም ወደሱ ስለምትገቡ ከዚህ ቅሮት የለው ዛሬ ቀልበት ሰሊም ንጹህ አእምሮ ይዞ ከመጣ አንድ ሰው ቁርአንን ሰምቶ ተረድቶ እስልምናን የማይቀበልበት ምንም አይነት ምክንያት የለም። ለምን? ከንጹህ አእምሮች ጋር ስለሚጓዝ። ቁርአን አንድ ሰው ነኝ እንደ ሰው ነው ማስበው ብሎ ለሚያስብ ሰው ቁርአን ረፍትን የሚሰጥ እንጂ የሚያወዛግብ መጽሐፍ አይደለም። ግን አዳምጡትም። ትውልዱም እንዲያዳምጥ ጊዜና ሰዓት አይሰጠውም። ከዛ አርፎ ተርፎ በሱ ላይ ትችቶች ይሰነዘራሉ። ቢገይሪ ዒልሚን ያለ ምንም አይነት እውቀት ማለት ነው። ያኔ እነዚህ ሰዎችን ወለው ተራ ላላ ብትመለከታቸው ኑሮ እዚ ዛሊሙነ መውቁፉነ ዒንደ ረቢሂም በደለኞች ራስ በራሳቸው ጌታቸው ዘንድ ቁመው የሚያደርጉትን ምልልስ በታየጋቸው ኑሮ ትገረም ነበረ። የር ም በ ውል ከፊሉ ወደ ክቢሉ ንግግርን እየመለሰ እየተጨቃጨቁ በተለይ ደካሞች ጀሌዎች አሉ፣ መሪዎችና አንባገነኖች አሉ። የመጀመሪያ ጥያቄ የሚያቀርቡት እነዛ ጀሌዎች ተከታዮች ዝም ብለው ወደ ጀንም ሲጓዙ ያዩና የሉ ለ ስፉ ለ እነዛ ደካሞች ለእነዚያ ኩራተኞች እና ባለመዋሎች የስልጣን ባለቤቶች ሀብት ያላቸው ሰዎችን ይሏቸዋል። ለውላ አንቱም ለኩና ሙዕሚኒን እ እናንተ ባትኖሩ ኑሮ እኛ ሙእሚኖች እንሆን ነበር ይላሉ። ያኔ በተመለከትካቸው ኑሮ ያ ሙሐመድ ዓለይሂ ሰላቱ ወሰላም ባያቸው ኑሮ ሁኔታቸው በጣም ያስገርምና ያስደንቅ ነበረ። ያ ቦታው ግን ጭቅጭቅ የማይጠቅምበት ቦታ ነው። አንዱ አንዱን ቢወቅስ አውንታዊ ምለሽ የሚሰጥበት ጊዜ አይደለም። የምትመነዱበት ነው። ዱኒያ ላይ እድል ተሰጥቷችኋል ይባላሉ። ከዛ በኋላ ኩራተኞችና ሊቃውንቶች ደግሞ ይላሉ ቃለ ለዚነ ስተክበሩ ሊለዚነ ስቱድዕፉ፣ እነዛ ትላልቆቹ የተኩራሩት ኩሮቹ ለነዛ ለደካሞቹ ይላሉ አናሕኑ ሰደድናኩም አን ልሁዳ እኛንን እንዴ ከቅኑ መንገድ ያደናፈቅናችሁ እንዳትይዙ ያደረግናችሁ እኛ ነን ወይ ላ እውነታው መጣላችሁ بعد اذ جاءكم እውነታው ሲመጣ መልእክተኞች ቁመው የአላህን حق دین الاسلام እንድትቀ እንድትጠቀሙ እንድትይዙ دعዋ አደረጉላችሁ ጥሪ ያደረጉ እኛን በጥመት ላይ ጥሪ ያደረንላችሁ ከሸይጣን ጋር ሁነን ቀጥተኛውን መንገድ ትታችሁ የእኛን የጥመት መንገድ ተከተላችሁ እንጂ እኛን የምትወቅሱበት ምንም አይነት ምክንያት የላችሁም። በልኩንቱ ሙጅሪሚን ራሳችሁ አማጽያንና ድንበር አላፊ ስለነበራችሁ ነው ይላል። ኩራተኞቹ ለደካሞች ይህ መልስ ይሰጡ፣ ደካሞች ደግሞ አሁን መልስ ይሰጣሉ። ወቃለ ለዚነ ስትድፉ ለዚነ ስተክበሩ፣ እነዛ ደካሞቹ ለኩሮቹ ይላሉ። በልመክሩ ሌይሊ ወነሃር። ይህማ ለሊትና ቀን ስታሲሩት የነበረው ሴራ ነው በቀን በአደባባይ ዳዕዋ እንዳንዳና መጥ ለሊት ላይ የመጣችሁ እያስፈራራችሁን ነበረ። ቁርአን የሚዳመጥበት የሚቀራበት ኢስላሚክ ጥሪ የሚደረግበት ቦታ ላይ እንዳንገኝ ለሊት መጣችሁ ስታስፈራሩ ነበረ። ቀን በአደባባይ በፀሐይም ደግሞ ስትገጽሱን ነበረ። አነክፉረ ቢላሂ ወነጅዐለ ለሁ አንዳዳ በሱ እንድንክድ አቻ ቢጤ ባላንጣ እንድናደርግለት ስታደርጉን ነበረ። አይጠቅምም። እነዚህ ኩራተኞች ያጠማሉ። አዎ ያጠማሉ። ጀሌዎች ግን መከተል የለባቸው። ምክንያቱም ህሊና ተሰጥቷቸዋል። በኩፍር ላይ አንድ መቶ አመት ኑሮ በኩፍር ከመሞት እስልምና ላይ አንድ ቀን ኑሮ መሞት ይሻላል። አላህ ምን አለ? ወአሰሩ ነዳማ ቁጭታቸውን ደበቁት ሸሸጉት፣ ይላል መቼ ለማ ረአው ልዓዛብ ቅጣቲቷን በአደባባይ በተመለከቱ ጊዜ፣ አርዳል ማዕሸር ላይ ትመጣለች በሰባ ሰንሰለት ታስራ እያንዳንዱ ሰንሰለት ላይ ሰባ ሺህ ሰባ ሺህ መላኢካች አለ። ከዛ አላህም ፍቃድ ትጠይቃለች፣ አላህም ፍቃድ ትጠይቃለች። ምን እያለች አላሆይ ይሄ የሰው ልጅ ዱንያ ላይ እያለ ሲያምጽ ነበርና ባከል ልብላቸው ይልብላቸው ያለች፣ እረፊ ትባላለች ከዛ ትረጋጋለች። አላህ ያኔ ወጀዐልና አልአግላለ ፊ አዕናቂ አለዚነ ከፈሩ በነዚያ በካዱት ላይ እንዛ ዝላዎች ማለት ሰንሰለቶችን በአንገታቸው ላይ እናንጠለጥላለን። ጀሀነም በሰንሰለት ታስራ ትመጣለች። ወደ ጀሀነም የሚገቡ ሰዎችም በሰንሰለት ታስረው እንዲገቡ ይደረጋሉ። ሰንሰለቱ ራሱ ከጀሃነም የተዘጋጀ ሰንሰለት ነው። ሀል ዩዘውነ ኢላ ማ ካኑ ያዕመሉ ሲሰሩት የነበረውን ስራ እንጂ ሌላ ይመነዳሉ እንዴ? በፍጹ ወማ የظሊሙ ረቡከ አሓዳ የአንተ ጌታ ማንንም አይበድልም። መልካም የሰራውን በመልካም ይመነዳል። መጥፎ የሰራውን ደግሞ በሰራው ልክ ይሰጣል። ወላ የሉመና ኢላ ነፍሰ ራሱን እንጂ

ሩ ራዚቂን፣ እሱ መልካም ሲሳይ ለጋሽ ነው ይላል። በእነዚህ አንቀጾች ላይ ደግሞ አላሁ ስብሐነሁ ወተዓላ እየነገረን ያለው እነዛ የሀብትና የጸጋ ባለቤቶች እኛ አላህ ዱንያ ላይ በሀብት ስላሞላቀቀን አኺራ ላይም እንደዚሁ ጣፋንታ ነው የሚደርሰን እንጂ፣ በአንተ አላመናችሁም፣ በነቢያቶች አላመኑም ብሎ እኛን አይቀጣንም ብለው የሚሉትን

አንዲትም ከተማ ነቢያቶችን መልእክተኞችን አላስተናገደችም፣ ይላል። ይሄ የመካ ቁሬሾች እንደምታውቁት ነቢዩ ዓለይሂ ሰላቱ ወሰላም ያሉት ነው። የአብደል ሙጠሊብ የቲም ብቻ ነው ወይ አላህ ያየው ደሃ፣ ሀብት የሌለው እና አቡ ጀሃል እና ዑትባ፣ እነ ሸይባ እያሉ እንዴት በአብደል ሙጠሊብ የቲም ላይ አላህ ዋሕይ ወርዳል።

በፍጹም እነዚህን አላሁ ስብሓነሁ ወተዓላ ዱንያ ላይም ሀብትም አልሰጣቸውም። እያዋረዳቸው ስላሳደጋቸው አኼራ ላይም የሆኖም ይጠብቃቸው። እኛ ግን ወቃሉ ነሕኑ አክሰሩ አምዋለን ወአውላዳ ብዙ ገንዘቦችና አውላድ የሚለው ወንድ ልጆች ነው የመረጡት። ለምን ወንድ ልጅ መከታ ነው ብሎ ስለሚያስቡ በነሱ አስተሳሰብ። እንደ እስላም ግን እንደዚህ የለም። መከታ የጾታ ጉዳይ አይደለም። ምናልባት ሴት አግብታ ከቤት ልትሄድ ትችላለች። ወንድ ልጅ ደግሞ ቤት አምጥቶ አንተን ሊንከባከብ ይችላል። ያም ሆኖ ሳለ የፆታ ጉዳይ ሳይሆን የኢማንና የልብ ጉዳይ ነው። እኛ የገንዘብና የወንድ ልጆች ባለቤት ነን። ወማ ነህኑ ቢሙዓዘቢን እኛ እኳ እንቀጣም። ዱንያ ላይም መልካም ሰጥቶናል፣ አኺራ ላይም መልካም ነው የሚሰጠን። አላህ መልሰጠ በደንብ አርጋችሁ አዳምጡ። ያ ኢባደላህ አላህ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያን ለሚወደውም ለማይወደውም ሰው ይሰጣል ማለት በሱ ላመኑ ሰዎችም በካዱበትም ይሰጣል ማለት ነው። እያያችሁ ነው። ከከሃዲያኖችም በችግር ውስጥ ያሉ አሉ። በምእመናን ውስጥም ችግር ውስጥ ያሉ ሰዎች አሉ። ግልጽና የሚታይ ነገር ነው። ሙሚኖች ውስጥም ባለሀብቶች አሉ። ከሀዲያኖች ውስጥም ባለሀብቶች አሉ ግን ሀብት ስለሰጠህ አንተን እያዋረደ አይደለም። ሀብት ስለሰጠህ አንተን ከፍ እያደረገ አይደለም። ዱኒያ የከፍታና የዝቅታ መለኪያ አይደለችም። ይሄ ቃኢዳ ነው። ያዙ። ቁል ኢነ ረቢ የብሱጡ ሪዝቀ ሊመን የሻኡ ወየቅድር ብለህ በላቸው። የእኔ ጌታ ሲሳዩን ለፈለገው ሰው ይዘረጋል፣ ይሰጣል፣ በሰፊው ይሰጣል። የፈለገው ሰው ላይ ደግሞ ይይዘዋል አነሳ አድርጎ ይሰጠዋል ነው የሚለው። ስለዚህ ዱንያ መመዘኛ አይደለችም። በዚህ ልንሸወድ አይገባም። እነ ከሌ እከሌን እያመለኩ ሀብትን እየተሰጣቸው ነው እኔ እሱ ስላመለኩት ለምን ዳህ ያደርገኛል የሚባል ነገር የለም። አላህ ዱንያ እሱ ዘንድ በዑጥ አተልጀናህ የትንኝ ክንፍ ያክል እንኳን ሚዛን የላትም። እንኳን የትንኝ ክንፍና ትንኝ ሚዛን የላትም። ዛሬ ዱንያ ባሪያዎቹ የሚለኩበት ነገር አይደለችም ነው ያሁን ሳለ ግን ወላኪን اكثر الناس لا يعلمون ነገር ግን አብዛኛው የሰው ልጆች ይሄን አያውቁም ይላል። وما اموالكم የነገር ولا اولادكم ልጆቻችሁም ሆነ ገንዘቦቻችሁ እኮ አላህን ጋር የምታቀራባችሁና ወዳጅነት ያገኛችሁ እንዳይመስላችሁ። ወዳጅነት ከፈለክ ተቀርብ ከፈለክ የአላህ ባለሟል ባሪያ መሆን ከፈለክ ስትስና አደረጋል። አላ ኢላ መን አመነ ወአሚለ ሳሊሓ እነዛ ያመኑ ሲቀሩና መልካም የሰሩ አለ። በአፍ ብቻ አምነናል ማለት የለም። ኢዛ ካነ ልኢማኑ ማአለ ዓመል እምነት ከስራ ጋር ሲሆን ነው ምንዳውም ያለው ስራ ከለለ ስላም አስለምና በሉ ነው ያለው። እኳ አላ ሱረት ልሑጅራት ላይ ያሳልፈናል። ቃለት ልአዕራቡ አመና ቁል ለም ትእሚኑ ወላኪን ቁሉ አስለምና። አዕራቦቹ ገጠሪዎች መጥተው ሸሃዳ በተቀበሉ ጊዜ አምነናል አሉ። ላ አምነናል አትበሉ ሰልመናል በሉ ከዛ ይሄ ሰለማችሁትን እስልምና በስራ ተግባራዊ ስታደርጉት ያኔ ኢማን የሚባል ደረጃ ትደርሳላችሁ ነው። ስለዚህ ኢማን በልብ ነው የምት ፀጉርሽን እያሳየሽ በቀመጫሽን ቅርጽሽን እያሳየሽ ዋናው ልብ ነው። አይደለም ኔ ቆንጆ እንደዛ አይደለም ማማዬ። ኢማን ብሎ ማለት ኢዕቲቃድ ቢልቀልብ ኑጥቅ ቢሊሳን ወዐመል ቢልጀዋሪህ ሶስቱም ማማለት አለበት። ኢማን በልቦና እውነት ማለት አንዱ ፓርት ነው። ከዛ በምላስ መናገር ያንን ነገር በተግባር በስራ ማሳየት ለምሳሌ ሶላት እንዳለ በልቦናችን እውነት እንላለን። ሶላት እንዳለ ባንደበታችን እንመሰክራለን፣ ሶላቱንም እንሰግደዋለን። ሶላት እውነት ነው ብለን ባንሰግደው ዋጋ አለው እንዴ? ወአቂሚ ሶላ ነው የሚለው፣ ሶላትን አቁም። አንድ ቦታ ወሰሉ ሰላ የሚል የለም። ሐዲስ ሀዲስ አለ፣ ሰሉ ፊል ላይ ነው። ግን እንዳውም ሰሉ የሚለው በሱና ሶላቶች ላይ ነው። በፈርድ ሶላቶች ላይ አቂሚ ሶላ ነው የሚለው።

ለነዚያ ኮ ለነሱ እጥፍ ድር ፈኡላኢከ ለሁም እነሱ አማርኛው እንዲመጣ ነው። እሺ እንደዚህም የሚጨናነቁ እንጂ ግልጽ ነው። ፈኡላኢከ ለሁም አንድ ነው። ግን እነዚያና እነዚህ እያላችሁ ለራሳችሁ ለወደፊት ተቀማጭው አጀዛ ድዕፍ እጥፍ ድርብ የሆነ ምንዳ አለላቸው። በምን ቢማ ዓሚሉ በሰሩ ስራ። እንዲ ነቢዩ አለይሂ ሰላቱ ወሰላም በሐዲሳቸው አንድም ሰው በስራው ጀነት አይገባም አላህ ያዘነለት ካልሆነ በስተቀር አንቱ እቢሏቸውን እኔ እንኳን በሆን አላህ ካላዘነልኝ በስተቀር በስራዬ ጀነትን አላገኝም ብለዋል። አይቀርም አላህ አዝዶን መልካም ስራ እንድሰራ አደረገ። ጉሩፋት አሚኑን አ ጀነት ውስጥ ክላስ ክላስ ማለት ብዙ ጉርፋዎች ይሰጣል። አንተ ብቻ ምክንያቱም ሑሮ ላይኖቹን ቁጥራቸው አይታወቅም። ሚስትም ጨማሪ ይኖራል። ጸጋውም በዛ ልክ ስለሆነ የተለያዩ ክላሶችን አንዱ ያቁት የተገነባ ሌላኛው መርጃን፣ ሌላኛው ብር፣ ሌላኛው ወርቅ በዛ የተገነቡ ህንፃዎችን ነው አላሁ ሱብሓነሁ ወተዓላ ያዘጋጀልን ለእኛው ነው። አብሽሩ አብሽሬን ህት አብሽሬን ወንድም ለማንም አደለም። አላህ ያዘጋጀው ለባሪያዎቹ ነው። ከተመረጡ ባሪያዎች አድርገን። ወለዲና የሰአውና አያቲና ሙዓጅዚና፣ እነዚያ የኛን አናቅጾችን ለማወላከፍ እርከን ለማውጣት ሰዎችን ለማውጣት የሚንቀሳቀሱ ሰዎች፣ ኡላኢከ ፊል አዛብ ሙህጠሩን። እነዚያ ደግሞ በተቃራኒ ሙዕሚኖች ቁርአን አውቀው ተገንዝበው ሰዎችን ያስተምራሉ ከጽልመት ወደ ብርሃን ያወጣሉ። ከሀዲያኖች ደግሞ ከኑር

ለፈለገው ሰው ይሰጣል፣ ፈለገው ሰው ይዛል። ሀብት ግን የመወደድ ያለመወደድ መገለጫ አይደለም ነው ወመንፈቅቱ ሚን ሸይኢን ፈሁወ ዩኽሊፉሁ። ለጋሾች ሰጪዎች፣ እንኳን ደስ ያላችሁ። አንደኛ አላህ ይተካላችኋል አለ። አንደኛ በሁለቱም ሀገር ነው። አንደኛ ፊ ሃዚሂ ዳር በዱንያ ላይ ሰደቃ ሰጥቶ ገንዘቡ በረካ ያልሆነለት ማንም የለም፣ ማንም የለም። ይሄን ሁላችሁም ታውቃላችሁ? እድሜያችሁን፣ ገንዘባችሁን በረካ እያደረገላችሁ ነው ምክንያቱም ሰጪ ስለሆናችሁ፣ አላህ ደግሞ ቃል ነው። ፋሁወ ይኽሊፉ ሁለተኛ በአኺራ ሀብት ጥሩ ነው። ድህነት እንዳትመኙ። በጣም ሀብታም መሆን አለብን፣ በጣም ሀብታም መሆን አለብን። እንደ ኢስላም በተለይ ጠማዕነት ስግብግብነትም አደለም። እኔ እያለው አንድ ሰው በረሃ መሞት የለበትም። እኔ እያለው አንድ ሰው መታከሚያ አጥቶ ሆስፒታል ውስጥ መሞት የለበትም። እኔ እያለው አንድ እናት ምጥ አስቸግሯት መታከሚያ መውለጃ ሆስፒታል አታ መሞት የለባትም። በል እስላም ወላሂ በተለይ የኔ ትውልዶች ጠማእነትም አይደለም ያስፈልጋል። እያንዳንዱ ሙስሊም እያንዳንዱ ሙስሊም ፈርዱል ዓይን ነው ሀብታም ሆን፣ ፈርዱል ኪፋያ እንኳን አይደለም። ለዛስ በርትተ መስራት አለብን። ከሰራና ሰገር ነገር ላይ ደግሞ የሚስኪኖችን ሐቅ መስጠት አለብን። ያኔ አላህ እድሜያችንንም ገንዘባችንንም ንብረታችንን በረካ ያደርግለታል። መቼ ነው በረካ የሚኖሩ? ዱንያን ብቻ ደግሞ እንዳታሩት። አለይከ ቢሰላ አላ ወቅትያ ስራ ስሰራ ሶላትን በወቅቱ ከመስገድ ጀመዓ፣ ወላ ስራ ሰራው ብለ እናት አባት ጋር መደወል ማቆም፣ ቢዚሆንኩ ብላ እየደወልክ እየሰገርክ ጾም እየጾምክ የአላህን ህግጋቶችን እየፈጸምክ ያኔ ዩባሪክ ለከ ፊማሊከ ወወቅቲከ ወዑምሪከ እድሜህንም ገንዘብህንም ጊዜህንም አላህ ይባርክልሃል። አትጠራጠርም። በዚህ ወላህ ዱዓ ስታደርጉ ያ ረቢ ሀብት ብቻ ስጤ ሳየው እኔ ማደረጉ ይነ አላሁመ ርዙቅና አላሁመ ጃዓልና ሚን አግንያኢክ አለዚነ ዩንፊቁነ ፊ ሰቢልክ። አላሆይ ከነዛ ከባለ ሀብቶች አድርገን በአንተ መንገድ ላይ ከሚለግሱት የፖለቲካ ጉዳይ ነው። አንዱ ከአንዱ ጋር ሆኖ ሰውለ ትገቢያታለሽ እያንዳንድሽ አርፋችሁ ቁጭ በሉ። ዱዓ አድርጉ። በውስጣችሁ በውስጣችሁ ዱዓ አድርጉ። ለነጹሃ ከዛ ውጪ ሌላ ወሬ እያየው ነው፣ ቪዲዮ ምናምን። እኔ ያልሰራሁት በምክንያት በቃ ተስጠንቅቀሃል፣ ተስጠንቅቀሃል። እረፉ፣ እረፉ። ግልጽ ነው አደለም? ወስያ ልንገራችሁ ብዬ ነው። ስለዚህ እኔ ያለው የኔ ትውልድ በተለይ የኔ ትውልድ ፈማ አሁኑ ማለት አይደለም ደግሞ